የምታይ የምትደግፍ ሴት በጣም ነው የምታስጠላኝ። እኔም አትመቸኝም። ቲናዬ ሰላም ነው? ሰላም ቢላ፣ እንዴና እግዚአብሔር ይመስገን። እኔ ጋር ካልተሳሳትኩ እኮ ለአስረኛ ጊዜ ነው የገባሽው እኔ ላይ ብለኝ እና እባክሽ፣ ፆም ነው ዛሬ። አንድ ጥያቄ ነበረኝ። እሺ፣ ምንድን ነው? አንተ ግን ታይታለህ? ምር እሱም ብቻ እንገ የሴት ታይ የትኛውም ሴት እኮ አትመቸኝም። እኔ እስከ ካየ ወቅት ድረስ ኖይ የሆነ የሴት ታይፕ አለኝ፣ የምወዳቸው የሴት ታይፕ አለኝ። ለምሳሌ ኳስ የማይደግፉ ሴቶች እሺ። ኳስ የምትደግፍ ሴት በጣም ነው የምታስጠላኝ፣ እኔም አትመቸኝም። ለምንድን ነው ታዲያ የማንቸስተር ማሪያርገሽ መሰል የተነሳሽ? እኔ ልብስ ስለሆነ ነው እንጂ የለበስኩት ማንቸስተርን ስለምደግፋ የለም።

ጸጉርሽን በጅል ፍርዝ አርገሽ እንደዚህ ተነስተሻምን ፕሮፋይል አርገሽ፣ ይሄ የድሮ ቲቪ የመሰለ ፊትሽን አራማዘን ፊትሽን ፕሮፋይል አርገሽ፣ ስፖንጅ በፊት ከዛ ኒጋ ገስት ልከሽ ጸጥ ሲያወሩሽ ጸጥ ማለት አያስጠላሽ? እንደዚህ ማሰግጥ የድሮ ሰዓቱን ይሄ ያወቃች የድሮ ሰዓቱን ከአንድ እስከ አስራ ሁለት እንደዚህ አራማዘን ግድግዳ ላይ አባቶቻችን የሚለጥፉት እሱን ነው የምትመስለው። ውጪ ኮምፓስ ፊት። እንዴት ነህ ቤላ? እግዚአብሔር ይመስገን። ማን ልበል? እምስ ፊት እባላለሁ። እባክሽ ጾም ነው፣ በእግዚአብሔር ጾም ነው። ተይ የኔ ተይ፣ ወደ እግዚአብሔር ተመለሽ። እንዴት ነህ አንተ? ጀላ ፊት ማለት እምስ ፊት አረባክሽ ጾም ነው፣ የሐዋርያት ጾም ነው። እኔ ተመቸኛል፣ በዚህ አጋጣሚ። በጣም እምስ ፊት ነገር ነው ብትሆንም፣ ያው ምንም ችግር የለው፣ ሰላም ነው ይላ እንዴት አምሳይክ ረቴግን ደስ ሲል ማርያምን! ሰው እንዴት ነው እንደዚህ ፐርፌክት ተደርጎ የሚፈጠረው? እግዚአብሔር አምላኬ፣ ቆንጅና ያልበዛ ጥሩ ተክለ ሰውነት ሰጠኝ፣ ጥሩ ቁመት ሰጠኝ፣ ጥሩ መልክ ሰጠኝ፣ ጥሩ አስተሳሰብ ሰጠኝ። ፈጣሪ ወይ ማርያምን ውለታ አበዛብኝ። ሰው እንዴት ነው ከቀን ወደ ቀን እያማረበት? ወንድ ነው አንተን እኮ ቆንጆ ነው በጣም እናትን ልብደት የቆማጣች እኔ እንዴት ነው ድምፁ ነው የሚያወጡት? እግዚአብሔርን ግርም ነው የሚለኝ። ከዚህ እኔ ካሉ ቦታ ኮ ስሰሙ የሴት ነው የሚመስሉ ድምጻቸው፣ በጣም ያቀጥኑታል። የቡሽቲ ጥርቅም እየገባ ነው። ጋር ሞደሬተሮች ስራችሁን ስሩ። ቡሽቲዎች ናቸው። ቡሽቲ ስለሆኑ ነው እንጂ ኖርማል ወንድ፣ ትክክለኛ አስተሳሰብ ያለው ወንድ ድምፁ እንደዚህ ማቅጠን አይችል። ጌኮንክ ግን ይኔ አባት ነው እንደዚህ ድምፅ የምሰራው